አንዶ ለህገ መንግስቱ የመጨረሻ ህይወት የሚከፍል፣ ከዚያ አንጻር ጠላቶቻችን ስጋት ውስጥ እንዲገቡ አድርጓቸዋል። ኮማንዶ ዲስፕሊኑ ነው። ዲስፕሊኑ ሲባል ደግሞ ለህገ መንግስት ታማኝ መሆን አለበት። ለህገ መንግስቱ የመጨረሻ ህይወት የሚከፍል ኮማንዶ ኮማንዶ የሚያሰኘው በእሴቶቹ ላይ ታማኝ የሆነ ሰራዊት መሆን የግድ ነው የሚለው ምክንያቱ፣ ይህ ካልሆነ የተማሪውን ቴክኒካዊ ጉዳይ ያልሆነ ሁኔታ ላይ የሚያውለው ከሆነ ኮማንዶ ኮማንዶ ሊሆን ስለማይችል፣ ትልቁ ኮማንዶ ኮማንዶን የሚያሰኘው ዲስፕሊኑ ነው። ኮማንዶ በአለባበሱ፣ በቁመናው፣ አጠቃላይ በአረማመዱ፣ በንግግሩ፣ በስራ ተክባርነቱ ና ዲስፕሊኑ ከማንኛውም ለየት ማለት አለበት። ምክንያቱ የሚወስደው ስልጠናም ለየት ትላል። እርግጥ ይሄ ለሁሉም ሰራዊታችን ክፍሎች ና አባላት የሚፈለግ ነው። የኮማንዶ ደግሞ ለየት የሚያደርገው ጣላቱን የሚያስፈራ ወገኑ እንደግሞ የሚያኮራ ቁመና ሊኖረ ይገባል። ጣላት የሚፈራበት ምክንያት በተጨባጭ እስካሁን በተሰለፍንበትና በተንቀሳቀስንበት ቀጠና ሁሉ ውጊያዎች በአጭር ጊዜ በአንስተኛ ክሳራ እንዲያልቅ የተጫወት ነው ሚና ቀላል ስላልሆነ ነው ጊ እንዲፈጥን ማድረግ አለበት። ገዳይ መሆን አለበት። ፈጣን መሆን አለበት። በአካል ብቃቱ የተጠናከረ፣ ቴክኒካዊ ብቃቱ የተሻለ መሆን አለበት። እንደ መንግስትም እንደ ተቋምም የመሬት ላይ ድሮንና የውጊያ ማርሽ ቀያሪ የሚል ስያሜ የተሰጠን መሆኑ ያው ሁላችሁ የምታውቁ ሆነው ከዚህ አንጻር ጠላቶቻችን ቀይ ቀይቦኔት ስለለበስን ብቻ ሳይሆን ድርጊታችንም መጠቃላይ በውጊያ ላይ ያስመዘገብን የመጣኑ ውጤት ጠላቶቻችን ስጋት ውስጥ እንዲገቡ አድርጓቸው ልዩ ዘመቻዎች ኢዝ መሰልጠኛ ማይከል እንግዲ ያው አራት ትምህርት ቤቶች አሉት። የኮማንዶ ትምህርት ቤት፣ የአየር ወለድ ትምህርት ቤት፣ የልዩ ኃይልና ጸረ ሽብር ትምህርት ቤት፣ የአመራር ትምህርት ቤት አለው። የየራሳቸው ተሊኮ አላቸው። ሆኖም ግን አንድ የሚያደርጋቸው ሁሉንም እንደ መሰልጣኛ ማይከላችን ትልቁ ነገር ይሄ ኃይል ልዩ ስልጠና ነው የሚወስደው። ለዚህ በመሰልጠኛ ማዕከላችን አንዱ ይሄ ባለቀይ በእውነት ለየት ያለ ስልጠና የሚወስድና ኃላፊነትም ያለበት ክፍል በመሆኑ በዚህ ላይ መግባባት መፍጠር ነው ዋናው የትምህርት ቤቶቹ ኃላፊነት። ከዚህ ተሻግረው ደግሞ ቴክኒካሊ ሲዋጋ ደግሞ ጠላቱን መግደል አለበት፣ ማቁሰል አለበት፣ የጠላት ኃይል እንዲመናመን ማድረግ መቻል አለበት። ለዚህ ደግሞ ሁሉም የታጠቀው መሳሪያ ላይ እውቀት ሊኖረው ይገባል። ተኳሽ መሆን አለበት። በአነስተኛ ጥይት ብዙ ድል የሚያመጣ መሆን አለበት። ጠላት የሚያስቀምጣቸውን መሰናክሎችን በሙሉ አስወግደው ማለፍ የሚችል ራሱን የቻለ ኃይል መሆን አለበት። ከዛ የቀራው ደግሞ ድል ለማምጣት ቴክኒካሊ የስልት ጉዳይ በደንብ ከጠላት ጀርባ ከጠላት ፊት ከጠላት ግራና ቀኝ ቆርጦ ገብቶ ከፊት ለፊት እየተዋጋ ላለው ኃይል እንዴት ነው ቁልፍ ፈቺ የሚሆነው የሚለውን ነገር በዚህ መሰልጠኛ ማዕከል ላይ መሰልጠን አለበት። አየር ወለድ ደግሞ ተንቀሳቅሰን በፍጥነት ደርሰን ምቹ ሁኔታ መፍጠርና ወገንን ከከበባ የማዳን ስራዎችም በስፋት ይሰራሉ። ይሄ በመሰልጠኛ ትምህርት ቤቱ የሚሰጥ ትምህርት ነው። ከዛ አልፎ አሁን የሽብርተኝነት ጉዳይ ከተማችን እያደጉ ነው ያሉት ህንፃዎች በፍጥነት እያደጉ ነው ያሉት። በዚህ ተጠቅሞ ደግሞ ከተማ ውስጥ ሽብር ሊፈጥር የሚችል ኃይል ደግሞ ሊፈጠር ይችላል። ይሄንን ነገር እንዴት ነው የምንቆጣጠረው የሚለው በሄሊኮፕተር ተጠቅሞ ፎቅ አናት ላይ ወርዶ ከፎቅ ወደ መሬት ከመሬት ወደ ላይ ፎቆች ላይ ውጊያዎችን ማድረግ የሚችልበት ስልቶች አሉ። ይሄ በቀጥታ በትምህርት ቤታችን የሚሰጥ ስልጠና ነው። ከዛ አልፎ የሰው ሰራሽና የተፈጥሮ አደጋዎች ሕዝባችን ላይ በሚደርስበት ጊዜ ይህንን ነገር በሰው ኃይል በአካባቢ ህብረተሰብ በሌላ የሰራዊታችን ክፍል መሰራት የማይችል ነገር ሲገጥመው ከአየር ኃይላችን ጋር ኦር ደግሞ ራሳችን ችለን በሌሎች ቴክኒክ እቃዎች ተጠቅመን ነፍሴ የማዳን ስራ መስራት የምንችልበት ስልጠናዎች ይሰጣሉ። እንግዲህ እነዚህ ነገሮች በሀገር ውስጥ የሚፈጸም ከሀገር ውጭ ደግሞ ድንበር ተሻጋሪ የሆኑ ሁኔታዎች በሚገጥሙን ጊዜ እንዴት ነው መፈጸም የምንችለው የሚለው ነገር በዚህ በመሰልጠኛ ማዕከላችን የሚሰጥ ስልጠና ነው። ይህ ሁሉ ደግሞ የሚፈጸመው አመራር ሲኖር ነው። ስለዚህ የአየር ወለድ አመራር፣ የኮማንዶ አመራር፣ የልዩ ኃይልና ጸረ ሽብር አመራር አጠቃላይ ይሄ ደግሞ እነዚህን ሁኔታዎች እንዴት ነው መምራት የሚችለው የሚለው ከየራሱ ተሊኮና ስራ ባይሪ ጋር ተያይዞ ብቃት ሊኖረው ይገባል። ስለዚህ ከዚህ አንጻር ትምህርት ቤቱ ላይ የሚሰጡ ስልጠናዎች በስልትም፣ በቶክስም በተለይ በአካል ብቃት፣ በልዩ ልዩ ትምህርቶች በዝርዝር ነው የሚሰጡት በዋናነት ነባር ኮማንዶ አየር ወለድና ልዩ ኃይልና ጸረ ሽብር አለ። በመሬት ላይ ብዙ ጠንካራ ጎኖች አሉን። እነዚህ ጠንካራ ጎኖቻችን ወደ መሰልጠኛ ማዕከል አምጥተን እሱን የሚያቅብበት ሄዶ እሱን ሲያገኝ የሚጠብቅበት ሁኔታ ነው ፈጥሬን ስልጠናውን በጥሩ ሁኔታ እንዲመራ ያደረግ ነው ስራ ስንሰራ ደግሞ ክፍተቶች ይኖሩናል። እነዚህን ክፍተቶችን ደግሞ በስልጠና ማዕከል ሸፍነን አስተካክልን የመራንበት ሁኔታ ስለሆነ ከዚህ አንጻር የተሻለ ስልጠና ተካሂደዋል። ይሄ ክፍል የሪፐብሊካን ኃይልም፣ የልዩ ዘመቻዎች ኢዝም፣ የሀገሪቱ ተወርዋሪና መቺ ክፍል፣ የስትራቴጂ ክፍል ነው እና ይሄ ክፍል አንዱ የሰው ኃይሉ በደንብ መጠናከር አለበት። ሁለተኛ ደግሞ ሀይሉ በየጊዜ መባዛት አለበት። ከዚህ አንጻር ለተቋሙ ትልቅ ግባት እየፈጠረ ነው ያለው። ሁለተኛና ትልቁ ነገር ደግሞ እንደ ሀገር ወጣቱን ትውልድ እየመለመሉ የእግረኛ ሀይልን መሰረታዊ ወታደር ስልጠና አሰልጥነናል። የመሰልጠኛ ማዕከል እና የአሰልጣኝ ክፍተት በሚኖርበት ጊዜ ሰልጥኖ አሰልጣኝ ለኢዞቻችን የማብቃት እና ራሳቸውን እንዲችሉ የማድረግ ስራ እየሰራን ነው። ከዚ ውጪ የኢዝ አመራሮቻችን እና ኮር አመራሮቻችን የተሻለ ጥበቃ አስፈልጋቸዋል። እነሱ ስጠበቁ፣ ተቋም ይጠበቃል፣ ድል ይመጣል። ትልቁ ነገር ይዞቻችንና እኛ እና የተቋሙ መሰልጠኛ ማዕከል ሌሎች የፌዴራል የጸጥታ ኃይልና የክልል የጸጥታ ኃይሎች በእውነቱ ከሆነ መሰልጠኛ ማዕከሉ ከነዚህ ሁሉ ጋር እኛም በደንብ አቅጣጫ እየሰጠን እየመራን መሰልጠኛ ማዕከሉም ከዚህ አንጻር ግልጽ ተሊኮ ወስዶ እየሰራ ስላለ ለተቋሙ መሰልጠኛ ማዕከሉ እያበረከተው ያለው አስተዋጽኦ በጣም ከፍተኛ ነው። አሁን የባራይል ኮማንዶን በስፋት አሰልጥኔናል፣ አብክቴናል እየቀጠልንበት ነው ያለንውና መሰልጠኛ ማዕከሉ ለተቋሙ ትልቅ ሚናውን እየተዋጣ ያለ ክፍል ነው። እንግዲህ ከሌሎች ክፍሎች ጋር ያለን ትብብር በጣም ትልቅ ነው። ምክንያቱ ያው በእኛ እምነት የልዩ ዘመቻዎች ኢዝ የሚባለው ክፍል ለብቻ የሚያመጣው ድል የለም። እንደ ክፍል ጀግና ሊሆን ይችላል፣ ጥሩ ዲስፕሊን ሊኖረውና የተሰጠው ግዳጅ ሊፈጽም ይችላል ግን የሁሉም የጀግንነታችን ምንጭ ደግሞ ከሌሎች የሰራዊታችን ተቋማት ጋር ክፍሎች ጋር በጋራ ስንተባበር ስንተጋገዝ ስንናበብና አንድ ሆነን ስንሰራ ነው። ግን ምንጩ የጋራ ውጤት ነውና ከዚህ አንጻር ይዞቻችን በእውነቱ ከሆነ ሁሉም ሚስ ይተባበሩናል፣ ያግዙናል ሰው ስጡን ካልን፣ ማቴሪያል ስጡን ካልን፣ ይሄ እገዛ እንፈልጋለን ካልን አንድም ወደ ኋላ የሚል ይዘልም። ልክ እኛም የኛን መሰልጠኛ ማይከል ውስጥና ግዳጅ ላይ በእኛ ክፍል እንደምንሰራ ሁሉ ይዞቻችን ላይ ስንሰራ ለሆነ ልናግዘው እንደ ህርን አይነት አድርጎ የሚወስድ አመራሪ መሰልጣኝ ም የለም። በጣም ነው ተጋ ጊዜን የምንሰራ ክልል ተቋማትም ቢሆኑ እኛ ከዚህ አንጻር ትብብራችን በጣም ጥሩ ስለሆነ አሁን ባለፉት ውጊያዎች ላይ፣ አሁን በምናደርገው ግዳጅ ላይ ለውጤታችንም በጣም ከፍተኛ ሚና እየተጫወተ ስለሆነ ይህን አጠናክረን ለመቀጠል ነው እየሰራን ያለ ነው። መሰልጠኛውን ከማዘመን አንጻር በዋናነት እንደ ተቋምም የውቅር ተይዞ መሰልጠኛ ማዕከሉ እንደ አዲስ ግንባታ እንዲካሄድና መሰረተ ልማቱ እንዲሟላ ከስልጠና የተያያዘ ነገር ለማድረግ አምፊቲያትር ተሰርቶ እየተጠቀሙበት ነው ያለው። ከዛ ውጭ ግን ትልቁ ነገር ደግሞ የሚሰነጥልበት ማቴሪያል ያስፈልጋል። ዘመናዊ ለመሆን በቅርብ ጊዜ ፓራሹት ተገዝቶ ገብቶ ያው ስልጠና ወስደንበት አሁን ዝላይም እያከናወርንበት ነው ያለ ነው። በውጊያ መሀል በወገን የሚደርሰው የጥይት እጥረት፣ የቀለብ እጥረት፣ የውሃ እጥረት ብገጥመው እና የተለያዩ ነገሮች የምናደርስበት የቃመጣ ፓራሹቶችን ሌሎች የተለያዩ ነገር ዘመናዊ ለማድረግ የተለያዩ የመሰናክል መሰረተ ልማቶች በቅርብ ጊዜ ሰርቴናል አሁንም እየሰራ ናቸው ያሉ ስራዎች ስላሉ ተቋሙም እያገዘን እኛም ተቋሙን መጠበቅ ብቻ ሲሆን በራሳችንም በምንችለው አቅም በየጊዜ እየተሰራ ነው ያለን። ከሀገር ውስጥ ስነሳ ያው ከሁሉም የሰራዊት ክፍል ጋር ሆነን በተሰጠን ቀጠና ላይ በከፍተኛ ደረጃ እየሰራን ነው። በኦነግ ሸኔ በኩልም ተሳትፌንበት ብዙ ስራ እየሰራን የቆየንና የመጣን ነው። ትልቁ ነገር አገር ውስጥ ያለው ጉዳይ ለመፍታት ከህብረተሰቡ ጋር ሆነን የነዚህ ኃይል ሴራና እኩይ ተግባር ምን እንደሆነ ከህዝባችን ጋር እየተወያየን ነው። ይዞ የተነሱ አጀንዳዎች ህብረተሰቡ መሆን በደንብ ተረድቶ ህዝቡ ከጎናችን ሆኖ በእውነቱ ከሆነ አሁን የገባንበት ቦታ ላይ እንዳትወጡ ነው የሚለን ያለ። ከዛ አልፎ ደግሞ ኢንፎርሜሽን በመስጠትና ሰራዊትን በማገዝ አሁን በጠላት ላይ እየወሰር ነው ያለው እርምጃ በከፍተኛ ደረጃ ውጤታማ ነን። ምክንያቱም በህዝብ የተመረጠው መንግስት ያው በምርጫ ነው መንግስትን መቀየር የምትችለው እንጂ በኃይል የሚሆን ነገር የለም። ከዛ ውጭ የምታነሳው ጥያቄ በሙሉ በጠረጴዛ ዙሪያ ካልሆነ ህገ መንግስትን በውጊያ መቀየር አይቻልም። ምክንያቱ ህገ መንግስቱ ህገ መንግስታዊ በሆነ መንገድ ነው በህዝብ ውይይት ነው ሊቀየር የሚችለው። እኛ ደግሞ የህገ መንግስት ጠባቂ ከመሆናችን ጋር ተያይዞ ይሄ ድርጊት ትክክል እንዳልሆነ ከህብረተሰቡ ተግባብተን በጥሩ ውጤት ነው እየሰራን ያለ ነው። እንግዲህ እኛ አሁን የተሰጠን ስለ ሸኔ ስለ ጽንፈኛ ሚሽን ብቻ አይደለም ትልቁ ነገር ይሄ ትልቅ ኃይል ነው። የሀገሪቷ መቺ ኃይልና ተወርዋሪ ነው። ቀጣይ ሌላ ተልዕኮ በሚሰጠን ጊዜ ይህን ተልዕኮ አንደኛ ውጊያውን በተቻለ መጠን በሩቅ የማስቀረት ነው። እምቢ ብሎ የሚመጣና የሚገጥመን ነገር ካለ ደግሞ ሁልጊዜ ሰላማዊ ድርድር በአንድ ወገን ብቻ አያልቅምና ተገፍቶ ከሀገራችን ህዝብና መንግስት ፍላጎት ውጭ ተገደን የምንገባ ነገር ካለ ደግሞ ይሄን ድል ለማድረግ የምንችልበት ቁመናና ዝግጁነት ላይ ነው የምንገኘው። እሱ ብቻ ሳይሆን ቲትቆቻችን ሁለመናው ነገር ዘመናዊ ማድረግና ፈጣን ተነቃናቂ እንዲንሆን ካሁን በፊት የነበሩትን ቁመናዎቻችንን ሁሉ ለመቀየር በከፍተኛ ሁኔታ እየሰራን ነው። ባለፈ በነበረ ውጊያ ሳይሆን ቀጣይ ደግሞ ሌሎች አገሮች እየገጠመ ካለው ሁኔታ ጋ ያይዘን በተሻለ ዘመናዊ ለማድረግ እና ዘመናዊ ሆነን የሚገጥሙን ነገሮችን ታሳቢ አድርገን ዝግጅት እያደረግን ነውና አሁን ያለን ቁመና መንግስታችንና ተቋማችን ልሰጡን የሚችሉ ግዳጅን ልንሸከም የምንችልበት አስተሳሰብና ቁመና ይዘን እንገኛለን።